እግሲዝ ዳሪያና ዶኖሽ ስልኩ ሊደውሉበት ክፍላቸው አስገብተውታል። እናታቸው ድንገት ደረሰችባቸው። ከዛ ዳሪያ ስልኩ ረጅም ሳት እየጠራ ነበረ አባዬ እንዳይረብሸው ብዬ እዚያ ያመጣሁት አይደለ ዶኖሽ ስትላት፣ ዶኖሽም እርግጠኛ ነኝ ለማንም ራሳችሁ እንዳልደወላችሁ አሁን ማየ አይ ለማን እንደውላለን፣ ማየ እንዳልደወላችሁ እጠይቃለሁ ቢሉ ዶንሽ የስልኩን መርጃና መነጽሬን ይዘች ሊና አለቻት። ከዛም ዳር ያልታመጠ ሄደች። ዶንሽ ለሰርዳር አልደወለችለትም። አይ አልደወልኩም፣ ለምን ልደውላለሁ? ማዬ አለቻት። መጨረሻ ወደ ተደወለው ስልክ ደወለች። ስልኩ ጥሪ አይቀበልም ይላል። ማም፣ ነግሬሻለሁ። አውቃለሁ። ወደ ቦታው መልሽ ይህን ስልክ። በሌላ በኩል እነሱ መልክ ውጭ ላይ ባህሩን እያዩ እርግጠኛ ነሽ ርቦሻል እኮ፣ ምግብ መስራት እችላለሁ። አሁን ልሰራልሽ እችላለሁ። ይችላለሁ። እሺ፣ ወፍራም ጨርቅ ላምጣልሽ? አይ፣ አያስፈልግም። ጃኬቱን አውልቆ ሊሰጣት ሲል አይ፣ አያስፈልግም ማለችው። ቱርካን በጣም ቀዝቅዞሻል እኮ ድርቅ አትበይ። እንደ በሽተኛ አትይኝ። ሞተሩን መቼ ነው የሚነሳው? ወይስ ለሊቱ ሙሉ እንደዚህ ልንጠብቅ ነው? ካፕቴን ሁለት ወይም ሶስት ሰዓት ይፈጃል ብሎኛል። አንተ ካፕቴን አልዘጋጀህም፣ አውቀህ ነው ነው አይደል? ካፕቴኑ መቶ ሁሉም ነገር እውነቱን ነገረኝ። እውነቱን ነው የነገርኩሽ። ወደ ካፕቴኑ ሂጅ፣ እመጣለሁ ብሎ ተነሳ። በሌላ በኩል ወይዘሮ ነስሪን ውጪ ላይ ቆማ፣ እንዴት ነው ላቱ ሳዲቃ የመነግረው እያለች እያሰበች ነው። ሶመር ተመልሶ ሲመጣ ቱርካን ተኝታ አገኛት። ተነሺ ወደ ውስጥ ግቢ። እዚህ ይቀዘቅዝሻል፣ ሞተሩ ደግሞ ቆሟል ሲላት አይ አለችው ቱርካን ትንሽ ትታመሚያለሽ፣ እዚህ ጋር አትተኝ። አንተ ሂድን ያልሂድን አለችው በሰመመን ሆና። ሶመር ወደ ውስጥ ገብቶ ልብስ ይዞ መጣ፣ አለበሳት፣ ጫማዋን አወጣላት፣ ትራስ አስገባላት፣ ከዛ ተኛች ተኛች። እሱም ካጠገቧ ተኛ ፊቷን እየነካካት ህክ ብሎ እያያት ነበር። በሌላ በኩል የቱርካንና ሶፋ ላይ ተኝታ ነበር። ቱርካንን ለማየት ወደ ክፍሏ ስትገባ ቱርካን የለችም። እነ ቱርካን እዛው ባህር ዳርቻው ላይ ሆኖ ነጋባቸው። ቀድሟት ተነስቶ ሶመር እያያት ነበረ። ከዛም ቱርካን ነቃች። ጠገቢ አንቺስ እንዴት አደርሽ? አላት ሶመር እየቀለደ። ሁሉንም ሌሊቱን ካጠገቢ ነበርክ አው ከአንቺ ጥገ መሆን አለብኝ እያንዳንዱን ሌሊቶች አላት። ሞተሩ ተስተካክሏል ካፒቴኑም እዚህ ነው። ጥሩ ቤተሰቦቹ ተጨንቀው ነው የሚሆነው፣ መሄድ አለብኝ። ቆያ ቁርስ እንብላ፣ እየቀለድኩ ነው እየቀለድኩ ነው አላት። እሺ እንሂድ፣ ልሻኝሽ ብሎ ተነሳ። አንተ መልፋት አይጠበቅብም በራሴ መሄድ እችላለሁ እያለችው ጠበቃ ወደ እነሱ መጣ። እንዴት ነሽ ቱርካን? እንዴት አላቸውና የፍርድ ቤት ቀናችሁ ታውቋል ሲል ሶመር ጉዳዩን መዝጋት አይቻልም? ጠበቃውም ምናልባት ባለ ጉዳዮቹ በሰዓቱ ካልተገኙ አለው። ጠበቃው እሱም የሆነው ብሎ ጠየቀው። በሰዓቱ ካልተገኛችሁ ሁለታችሁም ፍርዱ ይቆማል አለ። እኔ ወደ ፍርድ ቤቱ ሄዳለሁ። ለምንድን ነው ሶመርን የምጠይቀው አለው። ለምንድን ነው እሱን የምጠይቀው እኔ ሄዳለሁ ካለችው በኋላ እሱ እኔ አልፈልግም ፍርዱ እንዲቆም እፈልጋለሁ ሐሳቤን ቀይራለሁ አለ ሶመር እኔ ነኝ የከፈትኩት ሐሳቤን ቀይራለሁ በቃ ሀሳባችሁን መቀየራችሁ ማስገባት አለባችሁ አለ ቱርካን ቀኑ መቼ ነው ብላ ጠየቀችው ሰኞ አላት ሶመር በጣም ፈጠነ ሲል አንተነክ ነክ እንዲፈጥን የፈለከው ስጠኝ ብሎ ሰነዱን ተቀበለው የኔ ኮፒ ስትለው በፖስታ ቤት ወደ ቤት ተልኮልሻል። ምን ነገር ግን አባቴ እሱን ማየት የለበትም አለች ቱርካንና ሶመር እየተሯሯጡ ወጡ። ወደዛም ለመሄድ ፖስታ አድራሽ ኢፍራን ወደ ቱርካን ቤት ደረሰ፣ አንኳኳ። እንዴት አደርክ አለቃ ኢፍራን፣ እዚህም ታረጋለህ ደህና ሆነ ስላየሁክ በጣም ደስ ብሎኛል አለቃ አለው። አመሰግናለሁ፣ እስኪ ተረጋጋ። ምንድን ነው እሱ? እንዴት ነታ ጤና ነኝ በጣም ይመስገን። እሺ ፖስታ ለ ባንተ ስም የተላከ ነበረ። ልክ ሳይ ደስ ብሎኝ እየያዙት የመጣሁት። የምን ፖስታ ከሆነ ቢሮ ነው የተላከው። ከቢሮ ከየት አላየሁትም። በፍጥነት ይዢው ነው የመጣሁት። ሊያወጣው እየከተተ እሺ አመሰግናለሁ አለው። እነ ቱርካን ጋር ቱርካን አሁንም ስልኩ ቢዚ ቢዚ ይላል። ማበዴ ነው እያለች ነው ቶሎ ቶሎ ንዳው፣ እያለች እያጣደፈችው ነው። አባቴ ሰነዱን ካየው አባቴ ሰነዱን ካየው ምን እንደሚፈጠር ታውቂያለሽ። ቱርካን አስቢበት፣ አስቢበት። ጠበቃ ያለውን ሰምተሻል። ሰኞ ካልሄድን ይስተካከላል። ሁለተኛ እድል ስጪኝ። ለምንድን ነው የማንሄደው? አንተ አለሜ ትችላለህ ብላ ዝም አለች እና ሚኒ ጋር ሚኒ ከእንቅልፏ ተነስታ ወደ ታች እየወረደች ነበር። እንዴት አደርሽ አላት። ራሴ ነኝ የሰራሁልሽ ትወጂዋለሽ አላት። በነገራችን ላይ ማውራት አለብን ስለ ልጃችን። የምን ልጅ ልጅ የሚባል ነገር የለም፣ ምናምን እያሉ እየተጨቃጨቁ ነበር። ይሀት መቶ ጊዜ ነገር ያለ ያንተ ልጅ አይደለም አለችው። ትዳራችንን በልጃችን እናድነዋለን። የምን ትዳር ትዳር ማዳን የሚባል ነገር የለም። ጨዋታ መጫወት አቁም። የቤተሰብ ራት እንበላለን ከአንተ ጋር ምንም ነገር መጀመር አልፈልግም እያሉ ብዙ ሰዓት ተጨቃጨቁ። እነሱ መር ደረሱ። እንዳልደረሰ ተስፋ አደርጋለሁ እያለች ከመኪና ወረዱ። ዳሪያ በሩን ከፈተችላት። ፖስታ አድራሹ መቶ ነበር፣ አው መቶ ነበር። ፊቷ ተቀየረ፣ ፈጠጠ። ወደ ተሰበሰቡበት ቦታ ሄደች። አባዬ ስታያቸው ሁሉም እንትን ብለዋል፣ ደንገጥ ብለዋል። እማዬ ምን ተፈጠረ? ስላቸው ዳሪያ የዳሪያ ውጤት መጥቷል አለች። ከዛ ተረጋጉ ልጅ እና ተቀመጠ አለ አባት ሳኒ ቱርካን ለእናቷ እንደ እየደወልኩልሽ ነበር፣ ግን ስልክሽ ቢዚ ነው። ካክስትሽ ጋር እያወራሁ ነበር። ምን ተፈጠረ? በኋላ እነግርሻለሁ ብላት ተቀመጠች። ቱርካን ዶንሽን ማጽናናት ጀመረች። ዶክተር ከናልቴ ዶክተር